የመጽሐፍ ቅዱስ ክፍል አምጣ አልኩ። ልታሳየኝ ልታሳየኝ አልቻልክም። ቀጥታ ሄድከው ምንድን ነው ጳውሎስ አልክ። ጳውሎስ በምድር ላይ አገልግሎትኝ ሩጫዬን ጨርሻለሁ ብለህ አመጣልኝ። ሩጫውን ጳውሎስ ከጨረሰ እነዚህ ዮሐንስ ላይ ምዕራፍ ስድስት ላይ ያሉ ሰዎች ለምንድን ነው ምድር ላይ እግዚአብሔር ፍርድን እንዳላማለዱ ነው ነው ማውራት እንጂ። እሺ ችግር የለም። ከታች ያለው ሰው ይፈርዳል። ጨርሻለሁ አባቴ። ማጠቃለያ አባት፣ ጨርስክ ማጠቃለያ፣ አንተ ነው የምትሰጠው። ለምን አንተ ነው የጀመርከው፣ አንተ ነው የምትጨርሰው። ችግር የለም፣ አልፈራም። ኦኬ። እንግዲህ ዛሬ ወገኖች ተመልክታችኋል። በምድር ላይ ልክ እነሱ እንደሚያደርጉት ምድር ላይ ወደ ሌሉ ፍጡራን የጸለያለ ወይ? በመጽሐፍ ቅዱስ የለም። እኛ የመጽሐፍ ቅዱስ ብቻ ማኞች አይደለንም ሰሞኑ ምን ሲባል ነበር? በመጽሐፍ ቅዱስ ሞግቱን ሲባል ነበር። አሁንስ መጽሐፍ ቅዱስ ብቻ አማኞች አይደለንም። ስለዚህ በዚህ ውስጥ ምን አሳይተናል? መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ማንም ሰው ወደ ፍጡራን የሚያደርገው ምልጃ ብሎ አማልደኝ ብሎ ምን የሚለው ነገር መጽሐፍ ቅዱሳዊ አይደለም። ጭራሽ ይኸው በደምረው አይተናል። ደምረው አንድ ጥቅስ አሳየን ባክ። እኛ መጽሐፍ ቅዱስ ብቻ አማኞች አይደለንም። ራይ ላይ መጣ ራይ ላይ ስለራሳቸው በቀል ነው እንጂ ማንንም አማልድለኝ እንትናን ማርልኝ አላሉም። ጭራሽ እንዴት ሰሙ ይለኛል እንዴ መስማታቸው እኮ አደለም። ክርክራችን ክርክራችን ሲጀመር ያወቁትም የሰሙትም ነገር አደለም። ክርክር ክርክራችን ያማልዳሉ አያማልዱም ነው። ስለዚህ ዛሬ ምን አሳይተናል? ምንም መሰረት እንደሌለው የቅዱሳን ምልጃ በተለይ በተለይ በምድር ላይ የሌሉ በምድር ላይ የሌሉ ቅዱሳን ጭራሽ ጸሎት ሰምተውም አያውቁም፣ አይሰሙም። ብጠሯቸውም ሙታን ጠሪነት ነው የሚሆነው ምክንያቱም እነዚህ ሰዎች እረፍት ነው ያላቸው። ሄጄ ከክርስቶስ ጋር ልኖር እናፍቃለሁ አለ እንጂ ጳውሎስ ከእንደገና ሌላ አገልግሎት እዛ አገለግላለሁ አላለም። ለአገልግሎቱማ እዚህ በሆንላችሁ ይሻላችኋል አላቸው። እዚህ በሆንላችሁ ለእናንተ ጥሩ ነው፣ ብሄድ ግን ለእኔ ጥሩ ነው አለ። ስለዚህ ዛሬም ምንድን ነው ያሳየነው ነገር የቅዱሳን ምልጃ የሚባለው ነገር መሰረት እንደሌለው መጽሐፍ ቅዱሳዊ እንዳልሆነ ነው ያሳየነው። ቅድም ጢሞቴዎስ ላይ የጠቀሰው ጥቅስ ግን ለሰዎች፣ ለነገስታት ምድር ላይ ያላችሁ ጸልዩ ነው የተባለው እንጂ ወደ ሰማይ ጸልዩ የሚባል ኬት ኬት መጥቶ ቅዱሳን ደግሞ የተባለው በሙሉ በክርስቶስ አምነን የዳን ቅዱሳን ነን። ሌላ የተለየ ቅዱስ አምጥተ ልታስቀምጥ አትችልም። ማን ነው የተለየ ቅዱስ? የተወሰኑ ሰዎችን ቅዱስ ብለህ ወደ እነሱ ጸልይ አለ ማን ነው ያለው? በየትኛው የመጽሐፍ ቅዱስ ክፍል በየትኛው? የለም። ይህንን ሁሉ አሳይተናል። ስለዚህ ዛሬ የቅዱሳን ምልጃ የሚባል ነገር፣ ወደ ቅዱሳን መጸለይ፣ ወደ ሞቱ፣ ከምድር ወደ ሄዱ፣ ወደ አረፉ፣ እዛ ያው ሊሆኑ ይችላሉ ችግር የለውም። እሱ አደለም ችግራቸው። ያው ስለሆኑ እንደ እግዚአብሔር ይሆናሉ ማለት አለም። ስለዚህ

ለምን ትናገራለህ እኔ ቀጣይ ሶስት ደቂቃ ወርታል አንተ አረ ለም ሶስት ደቂቃ መጀመሪያ ላይ ለ ሲሳይ ምን ሆነ ነው በቃ ስለዚህ ዝም በል። እኔ የምናገረው ማለት ነው ወይ? አንድ ደቂቃ እኮ እኔ ልጨርስ፣ ሰላሳ ሰከንድ ነው የሚፈጅብኝ። ቆይ ልጨርስ። እሺ፣ ቀጥል፣ ችግር የለውም። ስለዚህ ዛሬ በምድር ላይ የሌሉ ፍጡራንና ቅዱሳን፣ ወደ እነሱ የሚደረግ ጸሎት፣ ወደ እነሱ የሚደረግ ምልጃ የለም። በመጽሐፍ ቅዱስ አልተገኘም። ይሄን አሳይተናል። ተባረጉ ወገኖች። ታንኪ ዩ፣ እናመሰግናለን። እሺ የለም አሳይተናል መናገር አልቻሉም የሚል ነገር ነው እንግዲህ ወንድማችን እየተናገረ ያለው እኛ ደግሞ ቅዱሳን የቅዱሳንን ጸሎት የቅዱሳንን ምልጃ እግዚአብሔር እንደማይቀበል እንደማይፈልግ እግዚአብሔር እንደማይሰማ ወንድማችን ቤሊና ሌሎች እዚህ ያሉ መናፍቃኖች ማሳየት አትችሉም። እግዚአብሔር የቅዱሳን ምልጃ አይቀበልም፣ እግዚአብሔር ቅዱሳን ወደ እርሱ ቢጸልዩ ወደ እርሱ ቢለምኑ አይቀበልም የሚል ከመጽሐፍ ቅዱስ ልታሳዩን አትችሉም፣ ልታሳዩን አትችሉም። እኛ ግን እኛ ግን የቅዱሳን ምልጃ የቅዱሳን ምልጃ እግዚአብሔር ዘንድ እንደሚደርስና እንደሚሰማ ከመጽሐፍ ቅዱስ አሳይተናቸዋል። ከምን ብትሉኝ ከአንደኛ ጢሞቴዎስ ምዕራፍ ሁለት ላይ እንደገናም ደግሞ የያዕቆብ መልእክት ምዕራፍ አምስት ላይ ገብቷቸዋል። አሳይተናል። ስለዚህ ስለዚህ ቅዱሳን በምድር ላይ ሳሉ በምድር ላይ ሳሉ እግዚአብሔር እንደሚሰማቸው እነዚህ ቅዱሳን ደግሞ እነዚህ ቅዱሳን ደግሞ ቢሞቱ ሙታን እንዳልሆኑና ሕያዋን እንደሆኑ በሰማይ ሕያውነታቸው እንደሚቀጥሉ በሰማይ ያለች ቤተክርስቲያን ከምድር ጋር ካለች ቤተክርስቲያን ጋር የተለያየች እንዳልሆነች በሰማይ ያለ ብልት ምድር ላይ ካለው ብልት ጋር አንድ እንደሆነ አንድ አካል እንደሆኑ ያ አካል በምድር ላይም በሰማይ ላይም ምንም አይነት ልዩነት እንደማይፈጠርበትና በምድር ላይ የሚያደርገው ምልጃ በሰማይም እንደሚያደርግ መንፈሱ ሕያው እንደሆነ ከመጽሐፍ ቅዱስ አስረግጬ አሳይቻለሁ። አስተምር ያለው ስለዚህ እዚያ ያላችሁ ቅዱሳን ኦርቶዶክሳውያን እንኳን ደስ አላችሁ። በቅዱስ ሚካኤል ምልጃ እግዚአብሔር ያዳምጣችኋል። በቅዱስ ድንግል ማርያም ምልጃ እግዚአብሔር ያዳምጣችኋል። ይሆንላችኋል፣ ይደረግላችኋል፣ ይፈጸምላችኋል። ስንቶቻችሁ የድንግል ማርያም ስንቶቻችሁ የድንግል ማርያምን ጸሎት ሰምታችሁ ልመኗ ደርሶላችሁ ረዴቷ ደርሶላችሁ ድንቅና ታምራት ሆኖላችኋል በቤታችሁ በቤታችሁ ስንት ስንቶቻችሁ ልጅ የሌላችሁ ልጅ አግኝታችኋል። ትዳር የሌላችሁ ትዳር አግኝታችኋል። ስራ የሌላችሁ ስራ አግኝታችኋል። በማመልጃ በቅድስት ድንግል ማርያም ምልጃ እመቤቴ ሆይ ብላችሁ በጸለያችሁት አዳምጭኝ እናቴ ሆይ ይህንን ይህንን አስፈጽሚልኝ እናቴ ሆይ ብላችሁ የተቀበላችሁ ስንቶቻችሁ አላችሁ፣ እኔን ጨምሮ ማለት ነው። ስለዚህ ይህንን እምነትን ማንም በኳልኩሌሽን ደረጃ ሊያፈርስብኝ አይችልም። የድንግል ማርያም ጸሎት፣ የቅዱሳን ጸሎት፣ የጻርቃን ጸሎት እኔን እጅግ አድርጎ ጠቅሞኛል፣ እጅግ አድርጎ አውጥቶኛል ከብዙ ነገር ማለት ነው። ስለዚህ ይሄንን ነገር ፕሩቭ ልታደርገው አትችልም። ለምን? እኔ ኦርቶዶክሳዊ ማንነት ነው ያለኝ ኦርቶዶክሳዊ አቅም ነው ያለኝ፣ ኦርቶዶክሳዊ ጸጋ ነው ያለኝ። ስለዚህ የድንግል ማርያምን ምልጃ፣ የቅዱሳንን ምልጃ አለመናገር፣ አለመመስከር አልችልም አልችልም ለምን ብትለኝ፣ ቅዱሳን እግዚአብሔር በሰጣቸው ጸጋ ልክ ዮሐንስ ራእይ ላይ ዮሐንስ የብዙ ሰዎችን ድምፅ እንደሰማ ልክ እንደዛ ማለት ነው። ከጸጋው የተነሳ ምድር ላይ ምን እንደሚከናወን ይሰማሉ፣ ያያሉ፣ ያዳምጣሉ። ጸሎታችንን ሰምተው ለእግዚአብሔር ያቀርባሉ። ይሄ ደግሞ ልመና ይባላል። ይሄ ደግሞ ወደ እግዚአብሔር የሚቀርብ ልመና ይባላል። ለምን ልመናችሁን ጸሎታችሁን፣ ምልጃችሁን አቅርቡ እያለ ጳውሎስ ለጢሞቴዎስ የመከረው ምክር በሰማይም የሚፈጸምና ያልተቋረጠ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ወንድሜ ቤሊና፣ እዚ ያላችሁ ጴንቶች፣ እዚ ያላችሁ ፕሮቴስታንቶች፣ እውነቴን ነው የምላችሁ በዚህ ቅድስት ተዋህዶ ቤተክርስቲያን ላይ የተነገረው ነገር ውሸት ነው ውሸት ነው። የተባለው ነገር ውሸት ነው። የማየውን ነገር ስሟን አጥፍተውታል። ስለዚህ አጣሩ፣ አንብቡ፣ እወቋት እወቋትና ልክ እንደ እኔ ለእግዚአብሔር ልቦናን ከፍቶ ወደዚህ ቅድስ ተዋሩ ቤተሰብ እንደመጣው ኑላችኋለሁ፣ ኢንቫይት አደርጋችኋለሁ። የእውነቴን ነው የምላችሁ፣ ኢንቫይት አደርጋችኋለሁ። ኑልኝ፣ ወንድሞቼ እና አቶቼ። ለምን ተራሳል አትግባ አንድ ደቂቃ ይቀረኛል። አንድ ደቂቃ ይቀረኛል። አንድ ደቂቃ ይቀረኛል።

ወንድሜ እኔ እኮ ነገርኩ። እንኳን እኔ እንትና ማንዳል ይያልከ ስለፈን ባርኩ ባይሉም ዳሚ፣ አንተ እንኳን በመጽሐፍ ቅዱስ አምናለው የምትል ሰውዬ የቅዱሳን ምልጃ እግዚአብሔር አልቀበልም ያለበትን ጥቅስ እኮ ማምጣት አልቻልክም። በፉከራ ይሆንም ጥቅስ አጣ። እኮ እኛ መጽሐፍ ቅዱስ ብቻ አማኝ አይደለንም። ማላልኩም ዳሚ፣ እኛ እኛ ኦርቶዶክሳውያን ሙታኖች አይደለንም ህያዋኖች ነን። እኛ ምናመርኩ አሳየን። የለም እኮ አጣ። ወደ ፍጡራን ይጸልያል ሁለት ሰዓት አጣ የያዕቆብ ምዕራፍ አምስት ቁጥር አስራ ስድስት ላይ ያመጣሁልህ፣ ሮሜ ላይ ያመጣሁልህ። በምንድን ነው? በጥቅስ ነው። ስለዚህ ጨርሻለሁ። ቴንኪው። በቃ ለምን ተባረግ። ለማንኛውም በፉከራ ሳይሆን በእውነት ነው። ምንም ማውራት የለብህ፣ ዝም በል። የሆነ ነገር ገጥሞኝ ወጣ ብዬ ነበር። አንተ ግን ማለት ነው ሲሳይ ግን አሁን አኬ ቢኖር እንደዚህ ትሆናለ። በጣም ቁጭ የምትለው እንደዚህ እንዳታደርግ። ሁለተኛ እግዚአብሔርን ይቅርታ፣ በጣም በጣም ይቅርታ። ለማንኛውም ኦርቶዶክሳውያን እንኳን ደስ አላችሁ። እንግዲህ ይህንን ይመስላል ይእን ወዳችኋለሁ ው እንኳን ደስ አላችሁ። ጥቅስ ጠፍቷል። ፉከራ ብቻ ነው። እንኳን ደስ አላችሁ። እንትና ባልዳል እያልክ መፎከርማ ማን ያቅተዋል?